አመታቶች ምን አረጋለሁ? እስኪ ይመለሳል ብሉ አመታቶችን ምን አደርጋለሁ? ስለዚህ እግዚአብሔር ለእስራኤል ክዳን ስለባለደ እነሆ የዘመንን ቁጥር፣ አመቶችን ቁጥር እሞላለሁ አለ። ስለዚህ እግዚአብሔር አምላክ ምን እንደሆነ የተበላው አመጣ ዲጎሊያ ደም ከሚለው ምን እንደሆነ ታቃላችሁ አሰርተ ሲገባቸው ማፍራት ሲገባቸው መሄድ ሲገባቸው፣ በሚገባቸው ዕድሜና ዘመን ውስጥ ማግኘት ሲገባቸው ያላገኙትና የተበላው ነገር ማለት ነው። እግዚአብሔር ዛሬ የተበላው ነገር ከቤተ ክርስቲያናችሁ ይወስዳል። የተበላው ነገር ከስራችሁ ይመለሳል። አሞጽ ምዕራፍ ዘጠኝ ቁጥር በዚያም ቀን

ይወጣል የወደቀባቸው በር አለ፣ የወደቀባቸው ኑሮ አለ፣ የወደቀባቸው ህይወት አለ፣ የወደቀባቸው ስራ አለ። አሁን ከዚህ ቃል በኋላ እግዚአብሔር ለአንድ ሰው ቤት ይራራ። እንደገና ትነሳለ። አጠገባችሁ ላለው ሰው እንደገና ትነሳለ በለው። እግዚአብሔር በለው። እንደገና እየተነሳ እንደገና በለው። ጠላት እያየ ወርተኛው እያየ

የዳዊትን ቤት ምን አርጌ ነው የዳዊት ቤት የሚለው በም ወዳቸው እኔ ከዓለም የመጣሁ በቃሉ ነው። ስለዚህ ቃሉን የማይወክል የትኞትጣላው ኦልሬዲ ዳዊት ጋር የእግዚአብሔር ኪዳን ዳዊት ፕሮሚስ አለበት ተስፋ ቃል አለበት ሰው። ነገር ግን ይሄ የዳዊትን ቤት የሚለው ምንድን ነው? ከዳዊት ነገድ ከዳዊት ሰር የሚመጣው ኢየሱስም አለ። የዳዊት ቤት ኦልሬዲ ምን ሆናለች? ወድቃለች። ቅጥሯም ልጇል። ስለዚህ ምንድነ ታቃላችሁ። ቤት እንግዲህ ከወደቀ ሰው ምን ይሆናል? ማረፊያ ያል። እንግዲህ ቅጥር ከተነሳ ኦልሬዲ ቅጥሯ ምን ሆናል? ፈርሷል። ቅጥሯ ቅጥር ማለት ፕሮቴክሽን ነው፣ ሰኪሪቲ ነው፣ ጥበቃ ጎሏል። ጥበቃቸው ምን ሆኗል? ለጠላት ተጋላጭ ሆኗል። ለበሽታ ተጋላጭ ሆኗል። ለምድረ በዳ በባይድ ምን በክፉ ሰዎች እጅ ነው ወድቋል። ስለዚህ መጽሐፍ ነገር የዳዊት ቤት የሚለው እግዚአብሔር አምላክ ከያዕቆብ ነገድ የመጡ አስራ ሁለቱም የያዕቆብ ነገድን የሚያሳይ ነው። የዳዊት ቤት በእግዚአብሔር ኪዳን ነው የተመሰረተው። በእግዚአብሔር ኪዳን የተመሰረተው ቤታችሁ በጠላቶቻችሁ ምርታት አይፈርሰው እግዚአብሔር

ሰዎቹ ተካፈለች። ሰመናዊና ደቡባዊ እስራኤል ተብሎ በልጁ በሰለሞን ልጅ በየሮብአም ዘመን ቤተ ክርስቲያን ተከፈለች። ከዚያ የተነሳ ጠላት ከፍሎ በመካከላቸው ገባና ኃይል አሳጣ። በኢትዮጵያ የነበረችን የኢየሱስን ቤተ ክርስቲያን ከፍለው የቤተ ክርስቲያን ኃይል አሳጣ፣ አማኞችን ኃይል አሳጣ። ጠላት እናንተ ለማጥቃት ስፈል የሆነ ሩቅ ነው። የሆነ ጦር መሳሪያ ፋብሪካ ታርግ። በጣም አንድነት ያላቸው ፍቅር ያላችሁ አይሉ ሰዎች መካከል ምን ይሰራ? መከፋፈል ይሰራ። አ ከዛ በኋላ ምን ነው የዳዊት ቤት ምን ነው? በብርቱ ኪዳን የተጀመረች በብርቱ ኪዳን የተመሰረተች በኢየሱስ በታላቅ ኪዳን የተመሰረተ የዳዊት ቤት በሰለሞን ልጅ በሮባሃም ዘመን ነው ለሁለት ተከበረች። በዚያም ጊዜ ምን ነው ተካላችሁ ቶቻቸው እነሱ ሲከፈሉ በመካከላቸው ገቡ። ከዛ በኋላ የዳዊት ቤት ከተከፈለች በኋላ ለወረኞች ተጋላጭ ሆነች። ኦሬዲ ፕሮቴክሽን ተነሳ። ምክንያቱም መከፈል የእግዚአብሔር ፍቃድ አይደለም። ህዝቡ እግዚአብሔር ስላመፀ፣ እግዚአብሔርን ስላላስከፈሩ፣ እግዚአብሔርን ስላላከበሩ እግዚአብሔር ለውጭ አሳልፎ ሰጣቸው። ከዛ በኋላ ቅጥራቸው እነሆ ፕሮቴክሽን ተነሳ የሚከላከሉበትን ሰማዩ በባብሎን እጆ ይደጋል። ከዛ በኋላ በላይኛው እና በታችኛው በቀስቀዘሩ በትኩሱ በሁለቱ ወላፈር መካከል ይህ ክዳን ህዝብ የዳዊት ቤት ተፈጠረች። እንዳንዶቻችሁ ብርቱ የእግዚአብሔር ክዳን ይዛችሁ ግን ነገር የሆነ ላይፋችሁ ትዳራችሁ ሲከፈል፣ ህይወታችሁ ሲከፈል መከፋፈል ከተፈጠረ በኋላ ይህ በብርቱ እግዚአብሔር ቃል የተጀመረው የዳዊት ቤት ደከመች። ከዛ በኋላ እየደካከመ መጠና ኦረዲ ቀጥሮም ናደ ስ እግዚአብሔር አምላክ ክዳኑ ከናንተ ነቅ፣ እግዚአብሔር መካከል አለው። ክዳኑ ካልፈረሰ የትኛው ጠላት በዙሪያችሁ ይዞራል እንጂ ቅጥራችሁ ዘሎ አይገባም። የእግዚአብሔር ህልውና ኢሚዲት ከናንተ ዘንድ ሲነሳ ጠላት ዘሎ ይገባል። የሚገርማችሁ እስራኤላውያን ከእግዚአብሔር ጥበቃ ስር ወጥቶ በጠላቶቻቸው ቁጥር ሲል በዛ አይነት በጠላቶች ምን ሆኖ ቅጥሩ አፈርሱ። ስለዚህ መጻፍ እግዚአብሔር ነው። እነሆ በዚያ እረፍትን የምታገኝበት ማረፊያችሁን የመታ ማረፊያችሁን የከለከለ የምታርፍበት ቤተሰብ፣ የምታርፍበት ምስነስ፣ የምታርፍበት ስራ፣ የምታርፍበት አገልግሎት፣ የምታርፍበት ኑሮ ስፍራ የመታ የጠላት የዳዊትን ድንኳን አነሳለሁ።

ይህን የምንላለ ታገላችሁ እነሆ የእስራኤል እነሆ በሮቿ በእሳት ተቃጥሏል። ቅጥሯ ምን ሆኗል? ፈርሷል መቃብሮቿም ተቃጥሏል አለ። ቅጥር መፍረስ ማለት የሰክሪቲ ማጣት ማለት ነው። የእግዚአብሔር ጥበቃ ከሰው ዙሪያ መነሳት። የእግዚአብሔር ጥበቃ ሲነሳ እናንተ ለመማት እሺ ቃላት ነው የሚዘረቀው። የሚገርማችሁ ትናንትና በእግዚአብሔር ህልውና ውስጥ ስትኖሩ እያዩ የሚፈሩ ሰዎች ዛሬ ለማላገጥ አፋቸውን ይከፍታሉ። ዛሬ እግዚአብሔር እነዚህ ያረጋችኋል። ከዚህ ስራ ጀምሮ አንዳንዶቻችሁ ዙሪያ ላይ በመግባት በመውጣት በመሄድ በመውጣ ጥበቃ ሰዓት የፈረሰ እየጣራችሁ እየሮጣችሁ ፈርሶባችሁ እግዚአብሔር ነው ወንድ እነሆ፣ እንደገና አዲስ አደርጋል። ይቺ የዳዊት ቤት ከአቤሴሎም ሰይፍ አምልጣ አይመጣች። የዳዊት ቤት በሳኦል ሰልፍና ጦር ያልቆመች የዳዊት ቤት በጨካኙ በጎላ ልጅ አልሞተች። የዳዊት ቤት በሚያላግጡ በወረኞች ላይ አጠገቡ ባሉ በጠላቶቹ ያልተገታች